ሰላም ሰላም፣ ጤና ይስጥልኝ። ውድ የዳኒ አባይ ቤተሰቦችን እንኳን ደህና መጣችሁ። ዳኒ አባይ ተመልሰዋል። ዛሬ ዕለተ ዓርብ ነው። ለሙስሊም ወንድሞቻችን እንግዲህ ኢድ ሙባረክ ብለናል። ኢድ ሙባረክ፣ መልካም በዓል እመኝላችኋለሁ። በዓሉን እያሳለፋችሁ ለምትገኙ የሙስሊም ወንድሞቻችን እንኳን ደህና መጣችሁ። ሄርስሊሽ ቪልኮምን፣ ዳኒ አባይ ተመልሰዋል። ዛሬ አጫጭር መረጃዎችን እንለዋወጣለን። ከዛሬ ሳምንት ካለፈው ቪዲዮ ጋር ተያይዞ አንዳንድ አፕዴቶች ይኖራሉ ማለት ነው። ከፋሚሊየን ናክሱ ጋር በተያያዘ እንግዲህ እሱ ላይ ዛሬ አሁን የዚህ ላይቭ እስከምገባበት ሰዓት ከፓርላማ እንግዲህ ውይይት ተደርጓል። በተለይ ከቤተሰብ ማምጣት በሚለው ከሱብሲዲያሪ ሹትስ ወይም ደግሞ ሱብሲዲያሪ ፕሮቴክሽን ከተሰጣቸው ቤተሰቦች ጋር ማለት ነው። እንግዲህ በፓርላማ ከፍተኛ ውይይት ሲደረግ ነበር። ያለውን ነገር አጠር አድርጌ ለማቅረብ እሞክራለሁ። እንኳን ደህና መጣችሁ ውድ ዳና አባይ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ለምትሰጡ አስተያየት ማበረታቻ ከልብ አመሰግናለሁ። ቪዲዮን ሁላችሁም አሁኑ ሼር እያረጋችሁ ላይክ እያረጋችሁ ሰብስክራይብ እያረጋችሁ እንድትገቡ እንግዲህ አሳስባለሁ። እንግዲህ ከአምስት ዓመት በኋላ ሰላሳ ሺህ ገብተናል እና ጊዜው ቢረዝምም ቢያንስ አንድ ደህና የሚጠራ ቁጥር መጥተዋል። እንግዲህ አሁንም በባካችሁ አምሳ ሺ መቶ ሺ እናስገባው። እናንተ ለወዳጅ ለዘመድ ሼር ካደረጋችሁ ቻናሉ ለእኔ ሞራል ነው በየጊዜው እንድሰራ ሞራል ይሆናል እና አመሰግናለሁ። አሁን ወይም ቪዲዮ ላይክ የማታደርጉ አሁን እዚህ ጋር እያዩዋችሁ ነው ሁላችሁም ላይክ አድርጉ። እንኳን ደህና መጣችሁ አልዞ ከዜናዎቹ እና ከመረጃዎቹ በፊት አጠር አድርጌ የትምህርት ማስታወቂያ ልናገር። እንግዲህ የቤአይንስ ትምህርት ምዝገባ ለኦገስት እንግዲህ ኦገስት ይጀመራል። የፈተና ዝግጅት ነው እንግዲህ ወስናችሁ ከአሁኑ ፕላን እንድታደርጉ ነው። ሌላው አዲስ የሚጀምር ኮርስ የቤዝቫይ ኮርስ ነው። ቤዝቫይ አራት ወር ነው የሚፈጀው። አንዱን መጽሐፍ ሁለት ወር፣ ሁለተኛው መጽሐፍ ሁለት ወር፣ አራት ወር እንግዲህ አውስ ቢልንግ እያደረጋችሁ ያላችሁ ሰዎች ወይም ኡኒ ወይም ዩኒቨርሲቲ የምትማሩ ሰዎች የተለያዩ ቦታም ከፍ ያለ ኮርስ ነው። ጀርመንኛ ቋንቋን፣ ቃላቶችን በደንብ የምማር ፈልጋለሁ የምትሉ እንግዲህ ከዚህ በፊትም ብዙ ጊዜ የጠየቃችሁ ሰዎች እንዲሁም ተማሪዎቼ አሁን ጆይ ማድረግ ትችላላችሁ። ዝግጅቱን ጨርሻለሁ። ቤዝ ባይ ኦገስት ላይ ይጀምራል። ከአሁኑ ቦታ መያዝ ትችላላችሁ። ቢያንሱን የምንደዛው እንደገና የመንጃ ፍቃድን ስጠይቁ ለነበራችሁ ቴዎሪ ምዝገባው መቼ ነው የሚጀመር ስትሉ ለነበራችሁ እባካችሁ የሚ ሼር ቶሎ ቦታው እንዲያስይዙ ኦገስት ላይ ነው የምንጀምረው ነገር ግን ምዝገባ ገና ካሁኑ ጀምረናል ማለት ነው በዋትሳፕ ቁጥር ቼክ አድርጉ ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው ሌሎች ደግሞ ተጨማሪ ትምህርቶች ይመጣሉ የሽፕሬሽን የአአይንስ የአዝባይ እነዚህን ደግሞ በትዕግስት ጠብቆ አሳውቃለሁ ማለት ነው ሶው እንግዲህ ወደ ዕለቱ መረጃዎቻችን እንሻገራለን እንግዲህ የመጀመሪያው መረጃ የሚነሳው ከበርሊን ነው እንግዲህ በጥገኝነት ፖለቲካ ማለት ነው፣ በግሬንዝ ምንድን ነው፣ በግሬንዝ እና በአዙይ ፖለቲክ በአዲሱ የጀርመን መንግስት የመጀመሪያው የፍርድ ቤት ውሳኔ በበርሊን ተካሂዷል ማለት ነው። በዚህ ሳምንት እንግዲህ ከምን ጋር በተያያዘ ነው? ከደብሊን ፈርፋረን ወይም ደግሞ ከአሻራ ጋር በተያያዘ አንድ ውሳኔ ተወስኗል። ይህም ውሳኔ ምንድን ነው? ሶስት ሶማሊያውያን እንግዲህ ከፖላንድ ወደ ጀርመን ገብተው የጥገኝነት ጥያቄ ለማቅረብ ማይ ላይ ማለት ነው የግንቦት ላይ እና ፈልገው ይገባሉ። እንግዲህም ድንበር ላይ ባሉ ፖሊሶች እንዲመለሱ እና ከፖላንድ ወይም ከዚህ ሻ ወይም ደግሞ ደህንነቱ ከተጠበቀበት ሀገር ነው የምትመጡት ብለው መልሰዋቸዋል እና እንግዲህ እነዚህ ጥገኝነት ጥያቄዎቹ በፍርድ ቤት ተከራክረው እንግዲህ በፍርድ ቤቱ ፈርዶላቸዋል ማለት ነው። ስለዚህ አሁን የመጣው ማለት ነው የግሬንስ የሚባለው አሁን ቅድም ፖስተር ላይ እንደምታዩት አጠቃላይ የድም አሻራ ካለበት ከድንበር መመለስ የሚል አዲስ ሕግ እንዲተገበር ነው እንግዲህ አሁን ጀርመን ሞር እንትን እያለች ያለች፣ ከድንበር ቁጥጥር ውጪ የደብሊን ወይም ደግሞ ከሌላ ሀገር የሚመጣ አሻራ ያለበትን ሰው ወዲያውኑ ለመመለስ የሚደረግ ነገር ነው። እና አሁን ይህንን ደግሞ የሚቃወም የመጀመሪያ ፍርድ እንግዲህ ይህ መንግስት ስልጣን ከያዘ በአዚል ማለት ነው የመጀመሪያው ፍርድ ነው። ስለዚህ ለእነሱ ተፈርዷል ማለት ነው። ስለዚህ ምንድነው እነዚህ ድጋሚ ኬዛቸው እንዲታይ ማለት ነው። እንዴት ነው አሻራ ብቻ በማየት መመለስ ሳይሆን ሰውየው ገብቶ ከሌላ ዚሸር ወይም ደግሞ ከሌላ አውሮፓ ሀገር መምጣቱን ቼክ ተደርጎ ከዛ በኋላ ጥገኝነት ሁኔታው የሚታይ ይሆናል ማለት ነው እንጂ ገና ለገና ከዚህ የመጣው ተመለስ የሚባል ነገር እንዲቆም። ስለዚህ ይሄ አዝማሚያው እንደዛ ነው። እንግዲህ ያው እንደምታውቁት በአሁኑ ሰዓት ከፍተኛ የሆነ የድንበር ቁጥጥር እየተካሄደ ነው ማለት ነው። ኦኬ፣ አዞ ይሄን ለማሳወቅ ነው። ይሄ እንግዲህ ከበርሊን የተሰማ ዜና ነው። እንግዲህ ከዚህ በኋላም ብዙ አይነት እንደዚህ አይነት ኬዞች እንደሚኖሩ ነው ማለት ነው። ምለው ነገር ካለ ወደ መጨረሻ መልሳለሁ። ሌላው እንግዲህ ባለፈው የዛሬ ሳምንት ያቀረብኩታል የፋሚሊ ናክሱግ በሚለው ወይም ደግሞ ሱብስደሪ ፕሮቴክሽን ያላቸው ቤተሰቦች ወደ ጀርመን ቤተሰቦቻቸውን ለማምጣት ፓርላማ ላይ የወጣ አንድ ረቂቅ አዋጅ አለ። በሱ አዋጅ ላይ ይወያያሉ የሚል መረጃ አቅርቤ የነበረ እንግዲህ ዛሬ ደግሞ ዛሬ ስድስት ስድስተኛ ወር ጁን ነው ስድስት ነው። ዛሬ ውይይት አድርገው ፓርቲዎቹ ተከራክረዋል። እንግዲህ አጠቃላይ ማለት ነው ፓርላማ ላይ ያለውን ነገር ማየት ይቻላል። ፎኒክስ ሚዲያ ላይ ገብታችሁ በሄ ማየት ይችላላችሁ። ነገር ግን አጠቃላይ ኮርሱ ዛምን ፋስን ስናደርገው እንግዲህ አጠቃላይ ሁሉም ፓርቲዎች ሁንአይነሽ ካየት ምንድነው አለመስማማት ታይቶባቸዋል። ቪዲዮን ላይክ እያደረጋችሁ ባካችሁ ሰዎች እንዲደርስ ይረዳናል ማለት ነው አለመስማማት ታይቶባቸዋል። ፓርላማው ላይ እንግዲህ እስካሁን አልተወሰነም። ውይይት የተደረገበት የመጀመሪያው ውይይት እሱ ላይ ነው እና ምንድነው ሁለት ፓርቲዎች ማለት ነው ሊንከ እና የሌፍት የሚባሉት እና ሊንከ እና ግነ ሁለቱም በዚህኛው በአዲስ ወቅት አንስማማም ብለዋል ማለት ነው። እንግዲህ ሊንከ 64 መቀመጫ አላቸው። ግነ ደግሞ 85 መቀመጫ አላቸው እና ሁለቱ ኮምፕሌት አንስማማም ብለዋል። ሴዴኡ እና ሴሱ ሁለት መቶ ስምንት መቀመጫ ነው ያላቸው እነሱ ያው ራሳቸው ናቸው። ጎ ራሱ እንዲወጣ ሞር ያነሳሱት ሌላው አኤፍዴ መቶ ሀምሳ አንድ መቀመጫ ነው ያላቸው እነሱ ያው ኮምፕሌትሊ የታወቀ ነው በደንብ ይቀበላሉ። ኤስፒዴ ደግሞ መቶ ሀያ ድምጽ ያላቸው እንግዲህ ከሴዴኡ ጋር ፓርቲው እንደሚኖሩ ይታወቃል። እንግዲህ በጣም ፎርዚሽቲሽ ነበረ ሀሳብ ሲሰጡ የተደመጡት። ያ ማለት እንግዲህ ኢሚግራሲዮን ኮንትሮል እናደርጋለን የሂውማኒቲ ጉዳይ ደግሞ መረሳት የለበትም የሚል አንዳንድ ክርክሮች እያስነሱ ተገኝቷል። ማለት ስለዚህ ሙሉ ለሙሉ እስካሁን የተወሰነ ነገር የለም። ነገር ግን ከፍተኛ የሆነ ክርክር ተካሂዶበታል ማለት ነው። ስለዚህ ድምፅ ለመስጠት ቢያንስ ግማሽ ፓርላማው መገኘት ይኖርበታል፣ መወሰን ይኖርበታል። አሁን ያለው ሁኔታ ውይይት ላይ ነው ማለት ነው። ከባለፈው አብዴት ላደረጋችሁ የምችለው ዛሬ ውይይት ነው ያደረጉት። እስካሁን የተወሰነ ነገር የለም። በቀጣይ እንግዲህ ውይይት ተደርጎበት ውሳኔ ከተላለፈ በኋላ ከጸደቀ የምናየው ይሆናል ማለት ነው። ኦኬ፣ ሌላው ከዚህ ጋር ተያይዞ አንዳንድ ሰዎች ከአፕሽን ጽፈርቦት ጋር ሃያ አምስት ሶስት ከአፕሽን ጽፈርቦት ጋር የሚያያዘው ነገር አለ፣ እባክን አስረዳን ባላችሁ መሰረት እንግዲህ እንግዲህ አፕሽን ጽፈርቦት ፋሚሊ ላክሱ የራሱ የሆነ ህግ አለ። እሱን ሬሽታን ባልታችሁን ጠይቁ። እንደ ኢንዲቪድዋል ይለያያል ያ ኖርማል አድቫይዘር በአብሺቡንግስ ፈርቦት ማለት ነው። እንግዲህ ዲፖርቴሽን ባን የሚባለው አንድ ሰው ይህን ወረቀት ሲያገኝ ፋሚሊን ናክሱግ ጋር አብሮ የሚያያዘው የሚሰጠው ነገር አለ። በተለይ ሁማኒታሪየን ግሩንድ ከሆነ ይፈቀዳል። የማይፈቀድበት ሲትዩሽን ሊኖር ይችላል። ስለዚህ ይህንን ደግሞ ከጠበቃዎቻችሁ ጋር ወይም ደግሞ ከበራቶች ደልጋ አማክረው። ኦኬ ነገር ግን አሁን ባለፈው አሁን በረቂቅ አዋጁ ላይ የአብሺቡንግስ ፈርቦት ምንም አይነት ግንኙነት የለውም ማለት ነው። ኦኬ ሶ ስለዚህ ለጠይቃችሁ ይሄ መልስ እንዲሆናችሁ ያስችላል ማለት ነው። ሌላው እንግዲህ ጁን ላይ አንዳንድ ነገሮች አሉ። ዓመት በዓልም ፌሬንም በዚህ ወር ላይ አለ። እሱን ሬሽነን አርጉ ካልኩሌት የሚታደረጉ ነው። ለምሳሌ ሰኞ ራሱ በዓል ነው። ሌላው እንግዲህ ከሽትሮም አንቢተር ጋር በተያያዘ አንድ መረጃ አለኝ። እንግዲህ ከዚህ ወር ጀምሮ ሽትሮም አንቢተር በኦንላይን ማለት ነው በኦንላይን በሀያ አራት ሰዓት ውስጥ ሽትሮም አንቢተር መቀየር እንደሚችሉ ተጠቁሟል ማለት ነው። እንግዲህ በሀያ አራት ሰዓት ውስጥ በፊት ያው የተለያዩ ፕሮሰሶች አሉት። እንግዲህ ለምሳሌ ኢንቴጋ ከነበራችሁ ወደ ሌላ ስትሄዱ፣ ከሌላ ወደ ኢንቴጋ ስትመጡ የራሱ የሆነ ፕሮሰስ አለው። ይህን ግን በደንብ አጣሩ ኦንላይን ላይ ራሱ ባጭሩ ሽትሮም አንቢተራችሁ ወይም ደግሞ የኤሌክትሪክ ኃይል አቅርቦት ሰጪውን ማለት ነው መቀየር የምትችሉበት አዲስ አሰራር ተዘርግቷል። ስለዚህ እንግዲህ የራሳችሁን ማለት ነው የሽትሮም አንቢተር በራቱን ማድረግ ትችላላችሁ። ካንስሽ በራትን ላስን ወይም ደግሞ ኦንላይን ያሉትን አንገቦቶች እያዩ በአንዴ እንትን ማለት ይቻላል። ስለዚህ ከዚህኛ ወር ጀምሮ ከዚሁም ጀምሮ እንግዲህ ይህንን የኦንላይን ሰርቪስ መጠቀም ይችላላችሁ ማለት ነው። እንግዲህ ለዛሬ ያሉኝ አጫጭር መረጃዎች እነዚህ ይመስላሉ። እንግዲህ ሰሞኑን አዳዲስ ነገሮችን ይዤ ለመምጣት ሞክራለው። ያው ላይቫችን እንደተጠበቀ ሳለ ማለት ነው ዛሬ ትንሽ አረፍ እጃ ያለው በስራ ምክንያት ነገር ግን ያው ቤሰርሽፔት አልስኒ ይላል ጀርመን ቻ ቤሰርሽፔት አልስኒ ከ መጥፋት ወይም ከመቅረት ማርፈድ ይሻላል በሚለው ነው። ይህንን ቪዲዮ ሁላችሁ ሼር አድርጉልኝ። እንግዲህ ከቤተሰብ ከፋሚሊ ናክሱ ጋር ወይ ቤተሰብ ወደ ጀርመን ከማስመጣት ጋር በተያያዘ ያለው ወቅታዊ መረጃ አሁን ያለው ይህንን ይመስላል ማለት ነው። ስለዚህ ወደ ጀርመን የምትገቡ ሰዎች በተለይ አዳዲስ ሰዎች ይህንን ነገር ጥንቃቄ እንድታደርጉ፣ ያው እንግዲህ ስለምትሄዱበት ሀገር በቂ መረጃ ይኖራችሁ። ሁልጊዜም እንደምናከረው ስደት ላይ ያላችሁም ወገኖቼ እንግዲህ ለሁላችሁም እንግዲህ በታሪክ ከእናንተ ጋራ ይሁን። አሁን አጠቃላይ ማለት ነው ሆላንድ እራሱ ባለፈው እንደሰማችሁት ከሆነ ከፍተኛ የሆነ ፓርላማ ላይ አለመስማማት አንዳንድ ነገሮች ሆላንድ የምትኖሩ ሰዎች ታውቃላችሁ፣ አንዳንድ ነገሮች ተከስተዋል። አጠቃላይ አሁን ፓርቲዎች በአውሮፓ ውስጥ ጋንዝ አውሮፓ ላይ አሁን ፓርቲዎች አጠቃላይ በሙሉ ፎከስ የሚያደርጉት ስደተኛ ላይ ሆኗል። ያ ስደተኛ ላይ ሆኗል። እንግዲህ አብዛኛውን ጊዜ ደግሞ የምሰራው ዜና፣ የማቀርብላችሁ መረጃ፣ የምሰጣችሁ ከስደተኞች ጋር ያለ እና አንዳንድ ጊዜ ያሳዝናል። ሁሉ ነገር የሚወጣው በስደተኛ ጋር በተያያዘ ነው በአሁኑ። ስለዚህ ሁሉም ሀገሮች ሆላንድን ማየት ይችላላት። ሆላንድ ለምሳሌ አይፈልጉም፣ ምንም አይነት ሂልፍ አይሰጡም፣ እንደምታውቁት ነው። እንደገና አሁን ደግሞ የሆላንድን አይታቸዋል፣ ሽትሬንግ ሆላንድ ያላቸው ሰዎች ያው፣ በየት ያለ ህግ ጠንካራ ያለ ህግ እናወጣለን። አለመስማማትም እየተፈጠረ የሚኖረው ከስደተኞች ጋር በተያያዘ ነው በየቦታው እና እንግዲህ ያው ስደት ላይ ያላችሁ ሰዎች ወይም መንገድ ላይ ያላችሁ ሰዎች ጠንቀቅ ብላችሁ መረጃን ስለ አንድ ሀገር እንግዲህ መረጃችሁን በደንብ እየሰበሰባችሁ የምትጓዙበት ሁኔታ ብታመቻችሁ ለማለት እወዳለሁ። ዛሬ እንግዲህ ያለኝ መረጃ ይሄ ነው። የዛሬ ሳምንት አዳዲስ ነገሮችን ይዤ ለመምጣት ትሞክራለሁ። የትምህርት ምዝገባውን በተመለከተ በዋትሳፕ ቁጥር መጻፍ ትችላላችሁ። ሀይ ብላችሁ ከጻፋችሁ መረጃ ይላክላችኋል። የማማከር አገልግሎቱም እንደቀጠለ ነው። ቀጠሮ መያዝ ትችላላችሁ። ከመደውላችሁ በፊት ግን እንግዲህ ጽሁፍ ወይም ቴክስት ብትጽፉ ይመከራል። ስለ ትብብራችሁ አመሰግናለሁ። የዛሬ ሳምንት እንገናኛለን። በመሀልም ቪዲዮ ብቅ ሊል ይችላል። ይዛ ሰው ይበለን። ስለተከታተላችሁ እናመሰግናለሁ። እግዚአብሔር አክብርልኝ። ቻው፣ መልካም ጊዜ።